ዓለም በጉጉት ጠብቆት በተጠበቀው ልክ የተገኘው የፍጻሜ ጨዋታ በከዋክብት የተከበቡ ሁለት ሀገራት ከመደበኛ ሰዓት ባለፈ የመለያ የፍጹም ቅጣት ምት ያስፈለገበት ጨዋታ ፖርቹጋል ዳግም በመድረኩ የነገሰችበት ምሽት ሆኖ አልፏል። የዩኤፋ ኔሽንስ ሊግን ለሁለተኛ ጊዜ በማንሳትም የመጀመሪያዋ ሀገር ሆናለች። መደበኛው ዘጠና ደቂቃ ያላሸናፊ የተጠናቀቀበት ለሮሃ ስፔን በጨዋታው ቀድማ ግብ ያስቆጠረችበት በክረምቱ የተጫዋቾች የዝውውር መስኮት በግል ጥቅማ ጥቅም አርሰናል ጋር እንደተስማማ የሚነገርለት ማርቲን ዙቢሜንዲ ቀዳሚ ያደረጋቸው ተጫዋች ነበር። አጀማመሯ ጥሩ የነበረው ስፔን ከአምስት ደቂቃ በዘለቀ መሪነቷን ግን ማስቀጠል አልቻለችም ነበር። በፖርቹጋል ቡድን ውስጥ በወሳኝነታቸው የሚነሱ ተጫዋቾች የአቻነቷን ግብ ለማስገኘት ከኳስ ጋርና ከኳስ ውጭ ተጣመሩ። ክርስቲያኖ ሮናልዶ፣ ፔድሮ ኔቶና ኑኖ ሜንዴዝ ብዙዎች ያጨበጨቡለት አሁን ላይ ምርጡ የግራ መስመር ተመላላሽ እንደሆነ የሚነገርለት ኑኖ ሜንዴዝ ፖርቹጋልን ወደ ጨዋታው መለሰ። ለ19 ደቂቃዎች ያለ ተጨማሪ ተጨማሪ ግቦችም ተጉዟል። ጨዋታው ወደ መልበሻ ከማቅናታቸው በፊት ግን ኦየርዛባል ቡድኑን ከፊት አስቀምጧል። የ2016ን ጨምሮ ለሁለተኛ ጊዜ ቡድኑን ባይምሮ ጥንካሬ ለዋንጫ የመራው ክሪስቲያኖ ሮናልዶ ኳስና መረብን ማገናኘቱ የተጫዋቾቹን ተነሳሽነት ያቀጣጠለ ነበር። በጭማሪ ደቃዎች ያልተለያዩት ሀገራት በመለያ ምት ፖርቹጋልን አምስት ለሶስት አሸናፊ አድርጓል። በጉዳት ከሜዳ ለመውጣት የተገደደው ክሪስቲያኖ ሮናልዶ በመለያ ምት ባይኖርም ጎንዛሎ ራሞስ፣ ቪቲንሃ፣ ብሩኖ ፌርናንዴዝ፣ ኑኖ ሜንዴዝ፣ ሩበን ኤድሰን ኔቬስ አሸናፊነታቸውን አረጋግጠዋል። የ32 ዓመቱ አልቫሮ ሞራታ ከስፔን ሳይጠቀምበት የቀረ ተጫዋች ነበር። የፖርቹጋል ብሔራዊ ቡድን ጥራት ያለው ስብስብ እንዳለው፣ በችሎታቸው ላቅ ያሉ ለትልልቅ ክብሮች ማብቃት የሚችሉ ተጫዋቾች እንዳሉት ይታወቃል። ሆኖም በተደጋጋሚ ይነሳ የነበረው ያለፉትን የዓለም ዋንጫዎች ጨምሮ ከተለያዩ ክብር ያስቀራቸው የተጫዋቾች ግለኝነት፣ እንደ ቡድን ምንም ለማድረግ አለመቻላቸው ነበር። ትናንት ግን ያንን ሰብሮ አሳይተዋል። ከጨዋታው ጅማሮ አስቀድሞ ለቀናት የመገናኛ ብዙኃኖችን የተቆጣጠሩ ሀሳቦችና ተጫዋቾች ነበሩ። ክርስቲያኖ ሮናልዶ ላሚኒያ ማል አለፍ ብሎም ላሚኒያ ማል እና ኑኖ ሜንዴዝ የሚኖራቸው ትንቅንቅ ተጠብቆም ነበር። በጨዋታው ኑኖ ሜንዴዝ በተግባር ምላሽ ሰጥቶበታል። ከጨዋታው በኋላም የተጠየቀው ኑኖ ሜንዴዝ እድል አልሰጠሁትም፣ የሚታወቅበትንም እንዲያሳይ አልፈቀድኩለትም በማለት ምላሽ ሰጥቷል። በጨዋታው ከድንቅ እንቅስቃሴ ባለፈ ግብ ያስቆጠረው ኑኖ ሜንዴዝ ሜዳ ላይ የተቻለኝን ሁሉ ሰጥቻለሁ፣ ድሉ ይገባናል ሲልም ተደምጧል። ወሳኝነቱን ያሳየውና የቡድኑ አቀጣጣይ ብሩኖ ፈርናንዴዝ ለማሸነፍ የነበረን ተነሳሽነት እንደ ቡድን ያደረግነው ተጋድሎ የሚደነቅ ነው። የገጠምነው ስፔን ነው። ምን ሊገጥም እንደሚችል እናቅ ነበር ሲልም ተናግሯል። ደስታውን መሸሸግ ተስኖት ሲያነባ የታየው ክርስቲያኖ ሮናልዶ በግል ብዙ ክብሮችን ማሳካት ችያለው፣ እንደ ሀገር ሲሆን ግን ስሜቱ ይለያል። ትልቅ ክብር ነው። ዳግም ይህን ቡድን እየመራው አሳክቸዋለው። ይህ ትውልድ ዋንጫዎች ይገቡታል። ሲሉም ተደምጧል። የቡድኑ አሰልጣኝ ሮቤርቶ ማርቲኔዝ በራስ መተማመናቸው፣ ያላቸው እምነት ከቡድኑ ጥናት ኢትዮጵያ ተደምሮ ለዚያ አብቅቶናል ብለዋል። ያሉን 11 ተጫዋቾች ብቻ ሳይሆን 16ና 17 ነው። ሁሉም ትልቅ አቅም አላቸው ተፎካካሪም ናቸው። ያ ለኔ ለአሰልጣኙ የጨመረው ነገር ቀላል አይደለም በማለትም አክለዋል። አሰልጣኙ የተለያየ ታክቲክ በጨዋታዎች አሳይተዋል። በ433 የጨዋታ አሰላለፍም ይታወቃሉ። በተመሳሳይ ቦታ በተመሳሳይ አቅም ያላቸው ተጫዋቾች መኖራቸው አሰልጣኙን ተጠቃሚ አድርጓቸዋል። አቅማቸው ላቅ ያሉ ተጫዋቾችን የያዘው የስፔን ብሔራዊ ቡድን ለተከታታይ አመት ኔሽንስ ሊጉን ማሳካት ባይችልም በቀጣይ ባሉ መድረኮች ሀገሪቷን ከፍ ማድረግ የሚችሉ ባለተስእጦ ወጣት ተጫዋቾች አሏቸው። ፔድሪ፣ ያማል፣ ሆይንሰን ተጠቃሽ ናቸው። ጨዋታው ሐዘን የቀላቀለም ነበር። የአንድ ደጋፊ መውደቅና ህይወቱን ማጣት አሳዛኝ ሆኖ አልፏል። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፌንቴን ጨምሮ የፖርቹጋሉ አሰልጣኝ ማርቲኔዝና ተጫዋቾች ሐዘናቸውን ገልጸዋል። አሊያንዝ አሬና ላይ ከተደረገው የፍጻሜ ጨዋታ ውጪ በስቱትካርት ኤምኤችፒ ስታዲየም በተደረገው የደረጃ ጨዋታ ፈረንሳይ ጀርመንን ሁለት ለባዶ አሸንፋለች። ኬሊያንን ኢምባፔና ኦሊሴ ግቦችን ያስቆጠሩ ተጫዋቾች ናቸው። ኬሊያን ኢምባፔ በደመቀበት ምሽት ድል ያደረገችው ፈረንሳይ ሶስተኛ ደረጃን ይዛ አጠናቃለች።